ረሃይሚቾ የኔ ቆንጆ ማለት ነው። ሀዋሳ ላይ የተመቻት ነው የምትመስ ነው ቤተሰቦች፣ እኛ ግን ናፍቀናለቻለን። እንዴ ተናፍቀሻል። ሀይሚዬ የኔ ወድ ማለት ነው። እሷ እንግዲህ ያው ውብ በሆነችው በሀዋሳ ከተማ ፈታ ዘና እያለች ነው ማለት ነው። ሀይሚዬ ቅመሟ ማለት ነው። በዚህ አጋጣሚ ማለት ነው ትናንትና በለቀቁት ቪዲዮ ላይ ብዙዎቻችሁ በስማም ደስ ስትሉ እግዚአብሔርን ፍቅራችሁን ገልጻችኋል። ሀይሚ ምን ያህል እንደምትወዷት ማለት ነው እና ሀይሚን አለመውደድና አለማርነቅ እምነት ነው ንፍግነት ነው። ጌታን እችን የመሰለሽ ቅመም ቅምጥ ጥላ ለመውደድ ንፍግነት ነው እና ሁላችሁንም ከልብ አመሰግናለሁ። ሀይሚን በጣም ነው የምንወዳት፣ የኔ ቆንጆ የልጅ አስተዋይ ማለት ነው። ዛሬ ደግሞ ያው በሐዋሳ ላይ ፈታ ዘና እያለች ነው። ሐዋሳ የተመቻት ነው የምትመስለው ሀይሚዬ። ያለ ብሩኬ ግን ሚሆን ነገር የለም። ከብሩኬ ጋር ነው ቅምጥልጥል ስትይ የሚያምርብሽ። ነይ ወደ ቡታጀራ ተመለሽልን። በዚህ አጋጣሚ ያው ከሄደች ሶስት ቀን አልሆናትም ዛሬ የሶስት ቀን ነው፣ አራት ቀን ባለሳ ሰዓት ሆኗታል። ና ሀይሚ፣ ተናፍቀሻል። ቤተሰቦችሽ ናፍቀውሻል። የመዳም ቀመሞች ምናል ለአንቺ ቦታና ክብር እንዳላቸው በደንብ ታውቂያለሽ። ና፣ ናፍቀንሻል። እውነት ንፍቅ ነው ያልሽ ሀይሚዬ፣ ተመለሽልን የኔ ቆንጆ። በዚህ አጋጣሚ ብሩኬ የራሱ ቪዲዮ ለቆ ያቅም ከሀይሚ ውጭ ወደ ውጪ ነው ነገር እየው ና ሀይሚ ከሌለች ራሱ ብሩኬ ማይደምቅም፣ ሚዲያው ማይደምቅም። እውነት ሀይሚ ከሌለች በጣም የሚያስጠላው እና ያለ ሀይሚ ያው የሚሆን ነገር የለም እና ሀይሚዬ የኔ ወድ የኔ ቅመም ማለት ነው ናፍቀሽናል ተናፍቀሻል፣ እባክሽ ተመለሽልን እያሉ ነው። አዎ ናፍቀሽናል፣ እንዴ በጣም ኔ ናፈቅሽንን ሀይሚዬ። አንቺ ሀዋሳ ላይ ዘና ፈታት ያለሽ፣ እኛ ግን እየናፈቅሽን ነው ናይ ዩቱብ መንደር ቀዝቅዟል፣ ያለ አንቺ ብሩኬም ጠፍቷል። በነገራችን ብሩኬ እሷ ከሄደች ቀን ጀምሮ ቪዲዮ ሰርተዋቅ አደ ቤተሰቦች። ስለዛ ብሩኬም ተደብሯን፣ እኛም ደብረሽናል። ና የተመለሽንን እያን ሀዋሳ መችም በዛ ውበት ላይ ውበት ድፍት አርጎባት አምራለች ማለት ነው። ይመረብሽ የእኔ ቆንጆ ትልቅ ደረጃ ድረሽልን። ያው ብዙዎቹ እየመረቁች ነው። ሀይሚ ትልቅ ደረጃ ያድርሳት። ከብሩኬ ጋር ትልቅ ደረጃ ደርሰው እንደምናይ ተስፋ እናደርጋለን። በጣም ነው የምንወዳት። ልጆች እንኳን የሷና አይናፍቁኝም የሚሉ ሁሉ አሉ። ና እናቶች ሁሉ አሉ ሀይሚን የሚናፍቁ ና እንዲደስ እንደሚል ጌታ መታደል እኮ ነው ይሄ ይታደሉታል እንጂ አይታገሉትም ይባላል። እና ሀይሚያው በጣም እየናፈቅሽን ነው። ና ተመለሽ። አድናቂዎችሽ ራሱ ለአንቺ ፍቅራቸውን እንዴት እንደሚገልጹ ቤት፣ እንዴት መታደል ነው በቃ። እውነት ቤተሰቦች፣ ና ሀይሚያ፣ ሀዋሳ ይበቃሻል። እውነት ይበቃሻል። ብሩኬን ብቻውን አታስደብሪኝ። ቆንጆ ተመለሽ። ይሄው አንቺ ኬርሻው ስንት ቀን ነው ከሄደሽ ቀን አይደለ ከዛን ቀን ጀምሮ ያው ቪዲዮ ብሩኬ አልሰራም ማለት ነው። ምክንያቱም አደለሜቱ መንደር ብሩኬ ራሱ ያለ ሀይሜ አልደምቅም ብሏል። በቃ ያለ ሀይሜን አልደምቅም ብሏልና ቶሎ ተመለሽልኝ የኔ ውዶች። ትመለስልን አደን እንዲ ተናፍቃለች ማለት ነው። እሷ እዛ በቲክቶክ ዘና ፈታ ትልልናለች፣ እኛ ግን እዚህ የሀይሜ ሀይሜ። እኔማ የእሷ ቻናል ውስጥ እኮ እገባለሁ እወጣለሁ፣ ገባለሁ፣ መጣች አልመጣችም፣ መጣች አልመጣችም። እንዴ ናፍቃናለች፣ ድምጿ ያቺ ቅልስስ የምትልባት ስትናደድ ደግሞ ኮፊቷ በዛ ፊቷ ላይ እንዴት እንደምታምርና በተለይ ከብሩኬ ጋር ንትርኩ ሲገቡ ሲጣሉ እንዴት ደስ እንደሚሉኝ የፍቅር ጸብ፣ እና የሀያ ራሱ ይናፍቃል። ጸባችሁም ይናፍቀናል እኛ ተመለሽልን እያለ ነው ቤተሰቦች። እንግዲህ እናንተም ለሰጣችኋት አድናቆት በጣም ነው ማመሰግነው። በጣም ነው ምንወዳት ሀይሚን ከመውደድ ምንም አግደንም። እና በያላችሁበት እናንተም የእኔ ውዶች ሰላማችሁ፣ ጤናችሁ ይብዛልን። በጣም አመሰግናለሁ እና ሀገራችንንም ሰላም ያድርግልን። እናንተም በያላችሁበት ሰላም